ከመቶ ሰማንያ በላይ አፕሊኬሽኖችን ታገኛላችሁ እዚህ ፋይል ላይ ስትገቡ ማለት ነው። አያችሁት እዚህ ውስጥ በእጅግ በጣም አንገብጋቢ አንገብጋቢ መጽሐፎች አሉእና እየመረጣችሁ ዳውንሎድ እያደረጋችሁ ማዳመጥ ትችላላችሁ፣ ባሳየኋችሁ መልኩ ዳውንሎድ በማድረግ ማለት ነው። በተለይ አሰላሙ ዐለይኩም ወረሐመቱላሂ ወበረካቱሁ። የሸይኽ አቡ ኒብራስን እጅግ በጣም ጠቃሚ ትምህርቶች ለማግኘት አፕሊኬሽኖችን ዳውንሎድ እያደረጋችሁ መጠቀም ትችላላችሁ። ይሄን ዳውንሎድ ሆኖ እንዳለቀ እንዴት ኢንስቶል እንደምናደርግ በቀላሉ አሳያችኋለሁ። ትንሽ ጊዜ ፈጃን እንደ ኔትወርካችን ፍጥነት። አሁን ሸርሁ ከሽፉ ሹብሃት ዳውንሎድ ሆኖ አልቋል። ስለዚህ ክሊክ ላድርገው ላዩ ላይ ኢንስቶል ለማድረግ ኢንስቶል የሚለውን ስነ ካሁን ምን ይመጣል? የሆነ ማስጠንቀቂያ መልእክት ይመጣልኛል። ማሳሰቢያ፣ የማሳሰቢያ መልእክት ማለት ነው። አያችሁት መጣ። ስለዚህ ሞር ዲቴይልስ የምትለዋን ጠቅሳ አደርግ። አሁን ዝርዝር ይመጣል። ኢንስቶል ኤኒወይ የሚል ኢንስቶል ኤኒዌይ የሚለውን እነካዋለሁ። ከዛ ፊንገር ፕሪንት አድርግ ይለኛል። አሻራ እሰጣለሁ፣ እኔን ለማረጋገጥ የስልኩ ባለቤት መሆኔን ማለት ነው። አሻራ ካለው ስልካችሁ አሻራ ይጠይቃችኋል። ከሌለው ደግሞ ወይ ፓስወርድ ሊጠይቃችሁ ይችላል፣ ወይ ዝም ብሎ ሊያልፍና ከዛ መጨረሻ ላይ ኢንስቶል ኤኒዌይ የሚል አማራጭ መልሶ ሊያመጣ ይችላል። ኦፕን የሚል መጣልኝ። ማሻላ ደን የሚል ብቻ ከሆነ የመጣው ጭራሽ አፕሊኬሽኑ እናንተ ላይ አይከፍትም ማለት ነው። ኦፕን የሚል ከመጣ ማሻላ ሰርተዋል ማለት ነው። ኦፕን የሚለውን ስንጫን የሚያምር አፕሊኬሽን ይከፍትልናል ማለት ነው። በሚያምር አቀራረብ የቀረበ የሚያምር ትምህርት፣ እጅግ ለሕይወታችን ከምንም ነገር በላይ አስፈላጊ የሆኑ ትምህርቶችን በሚያምር መልኩ ነው የምናገኘው እና እነዚህን አፕሊኬሽኖች የከፈትን ማዳመጥ፣ መስማት፣ መማር እንችላለን። አፕሊኬሽኑ በድምፅ ብቻ ሳይሆን ፒዲኤፍም የተገጠመለት ነው። ምን ማንበብ እንችላለን፣ እያነበብን እንማራለን። ማስታወሻ መያዝ ከፈለግን ቼ የእርሳስ ምልክቷን በመጫን ማስታወሻችንን እዚህ ላይ መጻፍ እንችላለን። ከጻፍን በኋላ ሴቭ እናደርጋለን። እዚህ ጋር እንደምታዩት ማስታወሻ ይዝልናል ማለት ነው በሚገርም ሁኔታ። እና ይህን የሚያማምር አፕሊኬሽኖች ዳውንሎድ እያደረጋችሁ እባካችሁ ተጠቀሙ። እጅግ በጣም ጠቃሚ የሆኑ ትምህርቶች ናቸው የሚገኙት እዚህ ላይ በተለይ ይሄኛው ኢስላሚክ አፕ ኦምኒ የሚለው ቻናል ላይ ስትገቡ ከመቶ ሰማንያ በላይ አፕሊኬሽኖችን ታገኛላችሁ እዚህ ፋይል ላይ ስትገቡ ማለት ነው። አያችሁት፣ እዚህ ውስጥ እጅግ በጣም አንገብጋቢ አንገብጋቢ መጽሐፎች አሉእና እየመረጣችሁ ዳውንሎድ እያደረጋችሁ ማዳመጥ ትችላላችሁ፣ አሳየኋችሁ መልኩ ዳውንሎድ በማድረግ ማለት ነው። በተለይም የቤት ስራ የምትሰሩ ልጆች፣ እንዲሁም ደግሞ አሽከርካሪዎች ምክንያቱም በጆሮችሁ ብዙ ነገር መስማት ትችላላችሁ ማለት ነው። ስራችሁን እየሰራችሁ እና ስራ እየሰራን የምናዳምጠው ነገር ደግሞ አይሰለችም፣ ቀጥታ ወደ አእምሯችን ይገባል እና በጣም ብዙ እንማራለን። በአጭር ጊዜ ውስጥ በጣም ብዙ ነገር በመስማት መማር እንችላለን ማለት ነው። ምክንያቱም አእምሯችን ቢዚ አይሆንም። ብዙ ጊዜ ስራ ላይ ስንሆን የጉልበት ስራ ከሆነ በተለይ አንዴ የለመድ ነው ስራ ነው፣ አእምሯችንን የሚያጨናንቅ አይደለም ማለት ነው። ስለዚህ አእምሯችን እንዳለ ጉልበቱ ወደ ትምህርቱ ይሄዳል ማለት ነው። ተመስጠን እያዳመጥን የሚያስለቅስም ከሆነ አንዳንዴ በቃ ከውስጣችን ነው የምንሰማው ማለት ነው። እና ያለቀስን እየተደሰትን የምንማርበት ነገር ነው። ይህን ነገር ተጠቀሙበት። በኋላ ራሳችሁን በጣም ነው የምታመሰግኑት። ኢንሻላህ እጅግ በጣም አስፈላጊ እውቀቶች ናቸው እዚህ ያሉት። እና በዚህ መልኩ ተጠቀሙ ማለት ነው። እና ለሌሎችም ሸር ማድረግ አትርሱ። ጀዛኩሙላህ ከይር ከር። አሰላሙ አለይኩም ወረህመቱላሂ በረካቱ